ሲጋራ ይዘን ማገኘው ወይ ጠጥታ ነው የምትመጣው፣ ወይ ከብሊን ጋር ነው በምታምር ለማስረዳ ቃል ሆቴል ልበጠብችው ነው የመጣችው። ሀዘር ፊት ስለሱ ስ ምታወሪ ምንድን ነው? እንደ አባት ቢገባ እሷ ስለ ከዳች ነገር ነው ለእኔ ነው ማገዝ ያለብን። ለምን ማለት ነው? አሁን አንተ ሰው የትኛው ስህተት ሰራ? በስህተት ነው የምትሸፍ የምትመልሰው ነገሮች ስትሳሳብ እያየሁ ነበር። ምን ማለት ነው? ልክ ነው። የተሳሳሙት ነገር እንደ ለሚዲያ ላይ ለምን ተሳሳሙ ምናምን ምናምን እያሉ ቃል ያደረገችው ነገር ከዛ በላይ ነው። ሚዲያ ላይ አልወጣም እንጂ ከዛ በላይ ነው። አብሮ አደግ የምትለውን ልጅ እኔን እንደ ወንድም ብላ አስተዋወቀችኝ። ልጅ ፍቅረኛ አርጋ ነው ይዛ የጠበቀች። እኔ ብቻ ጥፋተኛ፣ አንተ ብቻ ነጹ። እንደውን አርገን እያወራ ካለ አንተ ቢሆንኩ ምንም ቢሆን ከጓደኛዬ ጋር ኮንጂ ከፍንጂ ያዝኩ ካለ አይደለም ያህል ደግሞ እንደምወደሽ ታውቂያለሽ፣ ምናምን ምናምን፣ ስለ ተስፋ ምናምን ምናምን እያወራሽ ነበር። ተስፋ ሰጥቶኛል ምናምን ምናምን እያልሽ ነበር። ምን ማለት ነው? ያህል እንደምወደው ታውቂያለሽ። እሱን ያስከፋሽው ከእኔ በላይ ይቅርታ ስላልሽው አባቴ ደስ ብሎኛል። ምክንያቱም በጣም አስከፍተሽዋል። እናታን አሁን ያለበት ሁኔታ ያው ጥሩ አይደለም። የተለያዩ ነገሮችን እሰማለው። ከቃል ጋር አሉበትም ሁኔታ ያው ጥሩ አይደለም። እንደ ወላጅ እንዲህ አይነት ነገሮችን በምንም መንገድ ልቀበለው የሚችለው ነገር አይደለም። ለምን የትኛውም ወላጅ ልጁ በዚህ መንገድ ውስጥ ሲመላለስ ማየት በጣም ያማል። ይህ ደግሞ እናንተም ከዚህ ካለበት ሁኔታ እንዲወጣ የምታደርጉት ጥረት በጣም ከልብ ነው የማመሰግናችሁ። ስለዚህ ምንድን ነው መሆን ያለበት? ምን ነው ማደረግ ያለበት? ልጆች በዚህ መንገድ ውስጥ ሳይ ባይመላለሱ በዚህ ሁኔታ ውስጥ ባይሆኑ ኖሮ

ፍቅረኛ ይሄ እንዴት ነው? አብሮ አደግ የምትለውን ልጅ እኔን እንደ ወንድም ብላ አስተዋወቀችኝ። ልጅ ፍቅረኛ አድርጋ ነው ይዛ የጠበቀች። እኔ አሁን እዚህ ጋር አንተንም የጮክ ማውራት አልፈልግም። አብይ በቃ እች ልጅ ግን እዚህ ጋር ጠርተህ ይሄ እንዴት ነው ውስጤን ባትረብሸው ደስ ይለኛል። በቃ ጭራሽ ቤት ድረስ ጭራሽ አንተ ቤት ድረስ ባለፈው መታ ባወራችሁ ደስ ብሎኛል። ይቅርታ ስላልሹ ይቅርታ ስላልሹ አባቴ እንደስ ብሎኛል ምክንያቱም በጣም አስከፍተሽዋል ቃል ገብቶሻል እኔን አይደለም በጣም ያስከፋሽ አቤ ነግሮሻል ከሶስት ዓመት ምን ያህል በፍቅር እንደተጎደው ምናምን ነግሮሻል አባቴን ምን ያህል እንደምወደው ታውቂያለሽ እሱን ያስከፋሽው ከኔ በላይ ነገር ግን እዚህ ጋር እኔ በቃ ነገሮች በኖርማል ይታለፉ በሚል ነው ምንያ ደግሞ እንደ ወደድሽ ታውቂያለሽ። ስለ ተስፋ ምናም ምናምን እያወራሽ ነበር፣ ተስፋ ሰጥቶኛል ምናም ምናምን እያልሽ ነበር። እኔ አሁንም ስለሰጠች ተስፋ ምናም ምናምን አይደለም። እዚህ ጋር ማውራት የምፈልገው ቃል ባለፈው በለታ የወራዎች ቀልድ ነው እያልኩሽ አይደለም ባለፈው ለታ የወራዎች ቀልድ ነው እያልኩሽ ሳይሆን እዚህ ድረስ መተሽ ፋዘርን እንድታስቸግሪ እዚህ ድረስ ማለት አይደለም። ከጨቀጭቁትም በጣም ይቅርታ እኔ እኔ እናንተ እንድንስማማ ካለ ፍላጎት አንጻር እኮ እንድንስማማማ እንድንስማማ መጀመሪያ እኮ ብዬሽ አለሁ ብያት አለሁ አብዬ፣ በቃ እንድንስማማ ይቴ ይዘው ትምጣ ይዘው ትምጣ ይቴ። ባለፈው እኔ ላይ ፎቅሯል እንዴ አሳያለሁ፣ ላ ቪዲዮ መቶ ሲያንቀኝ ምናምን ሊመታኝ ሲሞክር ምናምን። ግን አሁን እሱ ፍቅር አለበት ማለት ነው፣ የዝች ልጅ ገብተዋል፣ የዝች ልጅ ፍቅር አለበት እኔም ከዚህ በኋላ ከእሷ ጋር ወደ ፍቅር ብመለስ ይሄ ልጅ ላይፋችን ላይ ይበጠብጠናል ማለት ነው፣ ናታ አሁን እኮ እዚህ ጋር የእኔ እና እሱን ነገር እኮ ሚዲያ ላይ አውጥቼ ግልጽ ጀማል፣ እኔ እና እሱ አሁንም ድረስ ፍቅር ብ ይኖራል እዚህ ጋ አውጥቼ መነገር አይጠበቅብኝም፣ አይደለ? እዚህ ጋር ለአስረዳህ የሞከርኩን ይቅርታም ለጠየቀ ነው። ሲቀጥል ደግሞ ናታን፣ አንተ እያወራክ ያለው እኔ ብቻ ጥፋተኛ፣ አንተ ብቻ ንጹ እንደሆንኩ አድርገን እያወራክ ያለው አንተም ቢሆን ምንም ቢሆን ከጓደኛ ጋር እኮ ነው እጅ ከፍ እንጂ ያዝኩት አይደል? አይደለም አይደለም እሱ ውሸት ነው በለኝና እሺ ነው አይደለም። ምንም ቢሆን ማለት ናታን እኔ ብቻ ጥፋተኛ እንደሆንክ እያረክ ነው እየተናገርክ ያለው። ምንም ቢሆን ግን ጓደኛዬ ከምላት ሴት ጋር ነው አደል፣ እጅ ከፍንጅ ያስኩት። ይህን መቼ ምትክደኝ ነገር አደለም አደል? ደግሞ እኔ በእንትን ላይ እያየሁ ነበር፣ ሚዲያ ላይ ስትሳሳብ እያየው ነበር። ምን ማለት ነው? ልክ ነው ልክ ነው ብለህ ነው። እና እኔ እኮ እዚህ ጋር እያደረገችውን ነገር አውቃል። እዚህ ጋር እኔ ስለሚዲያ ላይ ስለመሳሳሚ አይደለም አደለም። አሁን እዚህ ጋር ማውራት ያለብን እንደ አባት ቢገባ እሷ ስለ ከዳችኝ ነገር ነው። ለእኔ ነው ማገዝ ያለብን ለምን ማለት ነው አሁን አንተ ሰው የትኛው ስህተት ሰራ? በስህተት ነው የምትሸፍ የምትመልሰው፣ ነገሩን በስህተት ነው መልሶ እያልኩ ነው። ልክ ነኝ እያልከኝ ነው። ልክ ነኝ እያልከኝ ነው። ልክ ነኝ እያልኩ አይደለም። ልክ ነኝ እያ ተከራከረኝ። አሁን ከአንተ ጋር እንደዚህ በሀይለ ቃል ማውራት ነው ማልፈልገው ታውቃለህ። ስናደድ ምን አይነት ነገሮች ይሄ እንዴት ነው ስናገር እንደሚጮ ምናምን። ግን ይቅርታ በቃ አሁን እዚህ ጋር ተረጋግቼ ለማውራት ሞክራለሁ። ግን እኔ አቤ እዛ ጋር ሚዲያ ላይ የተሳሳምኩት ነገር እንዳለ፣ ሚዲያ ላይ ለምን ተሳሳምኩ ምናምን እያሉ ነው። ቃል ያደረገችው ነገር ከዛ በላይ ነው። ሚዲያ ላይ አልወጣም እንጂ ከዛ በላይ ነው። ገብቶሃል አቤ፣ ከዛ በላይ ነው። እና ቃል አሁንም የምነግር እኔና ተንግራ ያጋባኝ ያለሁ የእኔና የአይቲ ግንኙነት ከአንተ በፊት የሆነ ግንኙነት ነው አይደል። እንደ እሱን ዳስሞክር ጊዜ እኔም ብቻ ለሚዋሸሽ እኔንም አባቴንም ነው የዋሸሽው ና ያ እነሱ ግንኙነት ኩ ዘገፋ አብቅቷል። ምኑ ጋነ ውሸት የሚሆነው? ለአንተ ለመናገር ጓደ አባደጌን ብዬ ማምጣት የስተት እንደሆነ ይገባኛ ለእሱ ይቅርታ ጠየኩ። አንተ ገን ልትቀበለኝ አልቻልም። ሲጋራ ይዘኑ ነው ወይ ጋ ነው ማለት ናተን እን ግል ወይ ነው ወይ ተመልሰህ እዛ ውስጥ እንደገና ትገባለህ። በምን አይነት ሜታ ውስጥ እንደወጣ ታውቃለህ አደለ? እንደገና ይሄን ነገር መስማት ለእኔ ምን ያህል ህመም እንደሆነ አይገባም። ቃል ህይወቴ ልበጠብጭ ነው የመጣችው ፋዘር ፊት ስለሱ ውስጥ ምታወሪ፣ ምንድን ነው ማለት? ሚዲያ ላይ ለፋዘር እንትን አትወጣም። በጣም አሁን ማይሆን ነገር ውስጥ ልንገባ ነው። ላይፍ ልበጠብጩ ነው። ለመበጥበጥ እየሞከርሽ ነው ህይወቴ እዚህ ጋር ናታን ተረጋግታ አውራ፣ ተረጋግተ አውራ። የትኛውም አይነት ነገር ቢኖር በመነጋገር ተነጋግሮ ተረጋግቶ በማውራት የማይፈታ ችግር የለም። ስለዚህ አሁን ዞሮ ዞሮ ተረጋጋ። ምንም የሚፈጠር ምን ኦረዲ ተፈጠረ አይደለ? የተፈጠረውን ነገር ወደኋላ መመለስ ይቻላል አይቻልም። ስለዚህ ነገ እንዴት ነው መሆን ያለበት ነው ጋዜጣ የሚገባው። ስለዚህ አንደ የባለፈው ነገር መደገም አልነበረበትም። ኦኬ እሺ፣ ተደገመ። ነገስ ምንድን ነው የምትሆነው? ምንድን ነው ማለት እናንተ እኔ አሁን አንተን ለማስጠቆር ፈልጌ አባት ፊት እኔ እንትን ልል ፈልጌ አይደለም። እኔ ካንተ ካለኝ ስሜት አንጻር ምን ያህል እንደምወድህ ታውቃለህ። አሁንም ቢሆን ይቅርታ መጠየቅ ሰተን ጋር ይቅርታ ያለው እ አንዳንድ ጊዜ ችግሮች ሰዎች በራሳቸው ጥፋት ወልብ ሰው ደግሞ ፎክ የሚሉበት ሁኔታ አለ። ዞሮ ዞሮ ጥፋት እንዳለ ያው አንቺም ይቅርታ ስር ይደጋግምሽ ይቅርታ የምትይው ጥፋት እንዳለ ስለተሰማሽ ነው። ጥፋት አለ። ኦኬ። ስለዚህ አሁን ጥፋት ይኖርም አይኖርም።